ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቶ ጽናት ድራማ ክፍል ዘጠና አምስት ነው ይዤላችሁ ከች ብያለሁ፣ ማለት ነው ። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቶ የሚወዳችሁ እና የሚያከብራችሁ። አሁን ደግሞ ጽናት ጉድ ጉድ እያለች ነው ማለት ነው። እንዲሁም ኪሩቤል ወደ ሷ ጋር መጥቶ የኔ እያላት ነው የኔ ልልት እንደተከፋሽብኝ አውቃለሁ፣ ግን ምን ላድርግ? እኔም እኮ ግራ ቤ ገባይ ነው የማደርገው ባጣ ነው። አሁን ልቀቀኝ። አልለቅሽም። አንቺን የለቀኩ ለቀኩል ለት እኮ ነው አለሙ ሁሉ የሚጨልምብኝ እና እንደዛ ከሆነማ መለቀቅበትን ነገር ማመቻቸት ነዋ። ማንላቀቅበትን ነገር አለችው። እሱ ደግሞ የኔ እናት ፍቅር እኮ የተመቻቸ ለጥ ያለ ሜዳ ሳይሆን በተራራና በቁልቁሎት የተሞላ ነው። ውጣ ውረድ የበዛብን ትኛ አልነበር? ተራራም እኮ ተወጥቶ ያልቃን፣ ቁልቁሎቱም ተወርዶ ያልቃን። ታዲያ የእኛ ምን ማብቂያ አጣ? በቃ እኛ አብረን ከሆነ ምን የሚያሸንፈን ነገር የለም። እስኪ ይሁና። ደግሞ የቤቴ እናት ጋር ደውዬ ነበር። ስልኩን እሷ ናት ከቦርሷ ውስጥ ያስቀመጠችው። ለምን አለች። ድንገት እነሱ ባይመቹሽ ደውዪልኝ ብዬሽ ነው ያስቀመጥኩት። ግን እኮ ቤት ስልኩን ስታየው እንደማታውቀው ነው የሞከረችው። እና ልጅቷ እኮ ጠሽ ናት፣ እንዴት ነው የምታስታውሰው? ምን አለበት ነገር አለሙን እንደረሳች አንተን ብትረሳ እንዴት ጥሩ ነበር አለች። ትንሽ ከቆየው ግን እኔም ማበዴ ነው አለች። ጽናት ማለት ነው አብረን ታስታምመናለህ። እረ ተይ ፍቅር፣ አንቺ ያብርሽ ለታማ ይኸው፣ ተይ ጨለማውጣት ማለት እኮ ነኝ። በጣም አፈቅርሻለሁ። አውቃለሁ። ግን ብርግጥ ብዙ ጥፋቶችን አጠፋሉ። ከህይወቴ ከጥፋት ውጭ አንድ ጥሩ ስራ ምንም የለ። አንድ ግን አንድ ጥሩ ስራ የለኝም። ግን ለአንቺ ያለኝ ፍቅር ምንም ያልተጨመረበት ነው። በጣም አፈቅርሻለሁ። በጣም ወድሻለሁ አላት ኪራ ግን ይሄ ቃላት የምትለኝ ነገር በቃላት ብቻ ሳይሆን በተግባር ሆኖ እንጂ። እሺ አድርገዋለሁ አለ። ይቅርታ አሁን ደግሞ ናሁምና ቅዱስ ተገናኙ ማለት ነው። እንዴ እንዴ እንዴ እንዴ አንቺ እንዴት ፒስ ነው? ጠፍተሻ፣ ምን ሆነሽ ነው? አለ ምን? እባክህ ሰሞኑን ከተማ ውጣ ብዬ ነበረ። እናንተ ስፖርትም ስፖርትም ስታደርጉ ስታረጉ አትናገሩም አይደለ? አለ ስፖርትም ስታደርጉ እያለ ነ አሁን ማለት ነው ቆይ። የት ሂደህ ነው አለው? አዳማ አንዴ ታክስታለች ታለችኝ። አዳማ ሄጃ መንፈሴ ይናፍቅ አድሽ የመጣሁኝ አለው። እሱ ደግሞ እስኪ እኛም ጫካ እንሄድና መንፈሳችንን አድስ እንዲህ አለው። ማለት ምን ማለት ነው? ችግር አለ። እስኪ ታወኝ ለኪራ ደውሎለት ታውቃለህ? ኧረ የሆነ ድቀን ደውዬለት፣ ጫጫታ ውስጥ ነው ያለው መልሼ ደውላለሁ ብሎ መልሶ አልደወለም። ጫጫታ ውስጥ ሳይሆን ቤት ውስጥ ነው አለው። እሱ ደግሞ ማለት ምንድነው እንደዛ ቤት ውስጥ የሚጮኸው? ኧረ ተው እኛ ለዘፋኝ እሱም በአካል ባካል ሄደ አላየኸው? እንዲህ የሚገለጽ ነገር አይደለም። እኔም ወደዛ እየሄድኩኝ ነበር፣ ቡና አልጠጣ ብዬ ነው እዚህ የገባሁት አሉ እና ታዲያ እንዘዛ አንሄድም አብረን እኔ ብራብኝ ባክ አልገባኝም። ችግር አለ እንዴ? አንተ እና ኪራ ማለት፣ አረ ምንም የለም። አልሄድም ስትል ትንሽ ስለደበረኝ ነው። እና እንሂዳ። ኪራ ፈታቶ ይገጣጠም ይሻላል አለው ቅዱስ። እንደዛ ይሻላል አለን። አሁን ማለት ነው። እና ጓደኝነታቸው፣ ፍቅራቸው በጣም ደስ ይላል። አሁን ደግሞ ቤቲ ቅዱስ ቤት መጥቶ ፍጥጥ ላይ ያያየችው ነው። እሱ ደግሞ አያውቃትም። እሷም ታይዋለች ቀና ሲለው እሷን ፈጠጥ ብላበታለች፣ ማለት ነው። አንቺ ምን ነው እንደዚህ እንደ ጅቡቲ ሽፌር ዓይንሽ ፈጠጠው? አላት። ኧረ እኔ ምንም ማልቀኩ ግን ጧ አስኳር ቅም የነበረ ለማንም እንዳትናገርሽ። ደግሞ አንቺን ደም አንቺ ከኛ ያመጡሽ አስታውስ። ግን ይሄንን ፊት ከመፈጠር የጀምሯቸው አላውቅም። እንዴ እኔ እኮ መታ የአንድ ቁጥር ነኝ፣ አለችው። የምን ቁጥር ነው ደግሞ? እሱ አላት። እንዴ ይሄ ቁጥር ነው። አንተ ደግሞ መቶ ሰላሳ ሁለት ቁጥር ነው አይደል አለችው። ምንድነው የምታወራው? ቆይ ሰዎቹ የት ሄደው ነው? እንደውም ያኔ ከክፍል አልወጋም ብለው ስትወጣ የታወክነ አይደል አለችው። አይደለም ማለት አንቺ የሆነ ነገር የላላ ነገር አለሽ። አንተ ግን አትዋሽ፣ ትልቅ ሰው አይዋሽም፣ ውሸት ጡር አይደለም አለችው። ያምሻን እንዲያለ ያምሻን አትበለኝ፣ ያምሻን አትበለኝ፣ እኔ ጤነኛ ነኝ፣ ያምሻን እንዳትለኝ አለችው። ኪራ አብዳለች። ይቺን ነው እንዴ ብሎ ቅዱስ ተነስቶ ሄደ። ቤቴ እንግዲህ ጨለለኝ ላይ ማለት ነው አብዶሻን የሚላሰው አትፈልግም፣ ውጣልኝ። አላበድኩም እኔ ጤነኛ ነኝ እያለች ነው ማለት ነው። ቅዱስም እንግዲህ እየሮጠ ሂዶ ቆይ ምንድን ነው እዚህ ውስጥ የገባው የመጣ ሰው ሁሉ ጤነኛ አይደለም እያለ ይቺ ሊና ደግሞ ጨልለ ቅዱስዬ ብላ መታ ተላከከችበት ማለት ነው። እንዴነ እኔ ጦሰኛ እስኪ ዛሬ እንኳ እዚህ ቤት እስከ መጣሽ ድረስ ምንን የጾሰኛ ነች፣ እዚህ ቤት እስካልወጣሽ ድረስ አይ ለዘላለም የአእምሮ ጠባ ሳለሆንብህ ነዋ፣ አለችው። የአእምሮ ስቴ ምናኖች ልጅ የቷ ሳሎን ያለችው ነች፣ አላት። ቤቲ ነው ቤቲ ነው እንዲ የምትለኝ፣ ቤቲ ማለት እሷናት አለው። አዎ እሷናት። ያማታን እዚህ ደረጃ አልመሰለኝም ነበር። አረ በፈጠረህ እንዳሰማ

ብላ እያለች ውፍ አለች። በነገራችን ላይ ሌላ መታዝናል ነው ማን፣ በጣም መታዝናል። እና አጫጭር ቀሚሶቿን እየለበሰች በጣም ነው መታዝናል። በፊት ጠላት ነበር፣ አሁን ደግሞ አሁን ደግሞ ምሩና ፅናት፣ ምሩና ሰናይት አንቺ ቅራቅንቦ ደግሞ እዚህ ያለሽ? ብላ ሰናይት ገፍ ጥራት የለኝ ማለት ነው ቅራ ቅንቦ አለች ሰናይት ይቺ ልጅ አሁንስ ልጨርሰኝ ነው ብላ ሄደ ማለት ነው። አሁን ደግሞ ሶስቱ እንደዚህ ከተሰባሰብነ ስንት ጊዜያችን ብንሰባሰብ እኮ እንደዚህ ከልባችን አውርተና እንናናቅ? አለች ደግሞ ሰናይት። ማናት ማናት? ጽናት ደግሞ እንደዚህ ከተሰባሰብነ ስንት ጊዜያችን እያለች ነው። ወደ ሶስቱ እንግዲህ ተሰብስበው ቁጭ ብሎ እያወሩ ነው አሁንማ የወሪያችን መነሻ ሁሉ ከልባችን ሁኗን እያለች ፅናት እያወራች ማለት ነው። ነው አለች ሰናይት። ሙድ መያዝ ተጀመረ። እሺ አለች እኛንም ሲጀማመረ እንደዛ አርጎ ነበር አለሽ ምሮ። አይ ይሁን ምን ያደለው እኔ ይብራው እየበረሩ የመጣሁት አይ ፍቅር፣ ፍቅር እኮ ብድር ነው የሚያደርገው በጣም እንጂ ከምንም በላይ ደግሞ ብዙ ነገር ያስተምርሻል። እኔ የምልሽ ምሮዬ ናሁማ ግን ደህና ነው ው ናሁሜ ምን ሆናለች አለች። እኔ እንጃ፣ እኔ አላውቅም። ቅዱስም መጥቶ ነበር፣ ከዛ የለም ሲሏቸው ሄዷል። ቆይ ግን ናሁሜ የኔ ምን አድርጌ ሆነ ነው አለች ጽናት። ደግሞ ኧረ ተረጋጊ፣ ሽግር አለ እንዴ አለቻት። ከዛ ደግሞ ሰናይት አዎ ከናሁሜ ጋር ተጋጭተዋል እኔ እንጃ ግን ሰላም ይመስለኛል። ኡፍ አለችና ምሮ ልደውል ነው ማለት ነው። ወደ ናሁም ስደውል ደግሞ ስልክ አያነሳም። ያው ጽናት ደግሞ ስላልሰማኝ ውይ ስልኩን አያነሳ የሆነ ነገር ሆኖብኝ እንዳይሆንም እንዳይሆን። አረ ተረጋጊ። እኔ ቆይ ለኪራ ልደውልለት ብላ ሄዶ የኔ ፍቅር አለች። እንዴት ነህ? ደህና ነህ? ሆይ እያለች ደህና ነኝ እንዴ አለች አይ ምንም ምሩ ፈልገው ነበር፣ ስልኩን ደግሞ ያነሳም፣ አለች። እሺ እንጂ አውል ብላ ተሰጣት ማለት ነው። ከዛ ምሮ ደግሞ ሄሎ ኪራ፣ እንዴት ነ? አለች። ናሁሚ፣ አንተ ነ እንዴ አለችው። ለምንድን ይሄን ስልክ ማታነሳው አለችው? እ ቢሆንም ግን ተናግረህ ብታስቀይበኝ ይሻል ነበር ዝም ከምትል አለችና እሺ በቃ ብላ ዘጋችበት ማለት ነው። ከዛ ምን ነው አለሽ? ስለተበሳጭሁን ከማስቀሚ ዝም ብል ይሻላል። ናሁሜ እንደዚህ ካለች በጣም ተናዶ ብሻ ማለት ነው አለች ጽናት ምሮ ደግሞ አዎ አለች። ምን ተፈጥሮ ነው አለች ጽናት ምሮ ለመርገዝ አስባ ነበረ። ምን አለች ጽናት ይህንን አታረጊውም፣ ይህንን እንደዚህ አይደረግም አለች። አሁን ደግሞ እዚጋ ቤት የምትባል ማለት ነው የሊና ልብስ ለብሳ ጃኬቶ ለብሳ እንግዲህ እየተኳኳለች ነው። ሊና ደግሞ እንግዲህ ልልቅ ጨለል ነው በተራዋ ማለት ነው። ምን እያደረግሽ ነው? ምን አባሽ እያደረግሽ ነው? አረ ምንም ኪራ፣ ይህኮ ሊመጣ ነው። እና ኪራ ቢመጣስ በእኔ ልብስ ነው እንዲ የምትኳኳየው አለቻት። አረ አይደለም ግን እንዴት ነው አላማረብኝም? አለቻት። እንዲ እንዲ እስኪ አረ ጃብስቲኬ እንዴ ጃኬቴ ምን ሆነሽ ነው? እያለቻት ነው። ግን አላማረብኝም። ብታይ እኮ በጣም አምሮብኛል። ኧረ እዛ ሻመስ ሳይኖራችሁ ይቀር እንዴ እኔ ምን አገባኝ አለቻት። እሷ ደግሞ አሁን ቀስ ብለሽ ሳትጮይ ሳትረብሺ፣ ቀስ ብለሽ ጃኬቴን አውልቂ። እምቢ፣ ኪራይ እኮ እንደዚህ ዓይነት ልብስ ይወዳል። እምቢ አላወልቀው። ኧረ እንደውም በጣም ነው የምታስጠዩ፣ እንደዚህ ነው ሲያይሽ። እምቢ አላወልቅም፣ እምቢ አላወልቅም አለች። እዛ ልታወልቅ ስትል ሩጣ ሄድ። አንድ ነገር ሳይከተልሽ አውልጪ ብላት ነበር ያው እየሩጥሽ ሄደሽ ማለት ነው። ከዛ ብታዪው እንደ ድርቅ ብዬ እንደቀረው እያለች ነው ደግሞ ሰናይት ማለት ነው። ማየሰኒ ግን መቼ ነው እንደዚህ ዓይነት ነገር ይፈጠራል ብለሽ የምታውቂው አለቻት። አይ ፍቅር አይደለም ጓደኝነት እኮ እሱስ ልክ ነሽ። እየተባባሉ እያወሩ ወሬያቸውን እየሰለቁ ነው። አሁን ደግሞ አሁን ደሞ አሁን ደግሞ ማለት ነው፣ ኪራ መጣ ማለት ነው። ኪራነን አሁን እያወሩ ነው። እኔ የምልህ ኪራ አለው እንቆይ ምሩ ውሃ ልግዛላት እንዲያለ፣ አይ ቅድም አታስታውስም ነበር እንዲያለው፣ አይ ምናምን ናት ችግር አለብኝ ራስቼ ነው አለና እና ቤተሰቦችዬ፣ ሁላችሁም ላይክ እና ሽር ሰብስክራይብ እያደረጋችሁ አበረታትን። በሚቀጥለው ፅናት ድራማን ክፍል ዘጠና ስድስትን ይዘን እስከምንመጣ ሁላችሁም ላይክ ሽር ሰብስክራይብ ማድረጋችሁን አትርሱ። የሚወዳችሁ የማከብራችሁ ቤተሰቦችዬ ፈጣሪ አምላክ ሀገራችንን ሰላም ያደርግልን። ሁላችንም ሁላችንን በያለንበት ፈጣሪ ጠብቀን፣ በስደት ያለን በሰላም ለሀገራችን ምድር ያብቃን። ኢትዮጵያን ሰላም ያደርግልን። የመወዳችሁ የሚያከብራችሁ ሁላችሁም ላይክ፣ ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክና ሼር ሰብስክራይብ ማድረግ አይካፈልበትም፣ እና ስለነበረን ቆይታ ከልብ አመሰግናለሁ። ባባ የመወዳችሁ የሚያከብራችሁ፣ መልካም ጊዜ፣ መልካም ቆይታ